ይህ አሌታ ቲቪ ነው። የሰዓቱን ዜና ይዘን መተናል። አብራችሁን ቆዩ። ዶናልድ ትራምፕ ኢራን ከእንግዲህ ኑክሌር ለማምረት በፍጹም አትሞክርም አሉ። ኢራን ግን የኑክሌር ልማቷን ከበፊቱ የበለጠ ለማሳለጥ በከፍተኛ ፍጥነት እሰራዋለሁ፣ ስራውንም ጀምሬያለሁ እያለች ነው ከጦርነቱ በኋላም የእስራኤልና የኢራን ከተሞች ያሉበትን ሁኔታ እናያለን። የፌዴራል ቤቶች ኮርፖሬሽንና የጣሊያን አምባሳደር አዲስ ነገር እያደረጉን ያለው ምንድን ነው የሚለውን ደግሞ ከሀገር ውስጥ የምናየው ዜና ነው። አብራችሁን ቆዩ። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ፣ ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ። ወደ ዜናዎቹ አመራን። ትናንት ከሰዓት ጀምሮ የተኩስ አቁሙ በኢራንና እስራኤል መካከል ተግባራዊ መደረግ መጀመሩ ይታወቃል። በእርግጥ ሁለቱም አካላት አሁንም አንዱ አንዱን የተኩስ አቁሙን ጥሷል በሚል መካሰሳቸው ግን እንደቀጠለ ነው። ይህንን መካሰሳቸውን ተከትሎም ዶናልድ ትራምፕ ሁለቱንም አካላት እያስጠነቀቁ ነው። በተለይ እስራኤል የአየር ኃይል አባላቷ በፍጥነት ወደ የቤታቸው እንዲሄዱ ማድረግ አለባት ብለው እያስጠነቀቁ ይገኛሉ። የተኩስ አቆሙ በኢራንና እስራኤል ግጭት ምን ያህል ሰዎች ከሞት መታደግ እየቻለ ነው? ትናንት ማክሰኞ ከሰዓት ጀምሮ ተግባራዊ የሆነው በእስራኤልና በኢራን መካከል የተኩሱ አቆሙ ሞቶችን እና ግጭቶችን ስለመቀነሱ ይነገራል። ዶናልድ ትራምፕ በአሜሪካና በኳታር አማካይነት የተደረሰውን የተኩስ አቁም በመጣስ በእስራኤልና በኢራን ላይ ቁጣቸውን ገልጸዋል። ትራምፕ ለጋዜጠኞች እንዳሉት ሁለቱም አገራት የሚያደርጉትን ነገር አያውቁም ሲሉ በቁጣ በተቀላቀለበት መደበኛ ባልሆነ አገላለጽም ተናግረዋል። ቀደም ሲል በኢራን የስርጭት ለውጥ እንዲደረግ ሐሳብ ሲያንሸራሽሩ የቆዩት ትራምፕ ይህንን ሐሳብ እንደማይደግፉትም ተናግረዋል። እስራኤል ከቴራን አቅራቢያ ያለ የራዳር ማዕከልንም ትናንት ግን መምታቷንና ጠቅላይ ሚኒስትር ኔታንያሁም ከፕሬዝዳንት ትራምፕ ጋር በስልክ ካወሩ በኋላ የጦር አውሮፕላኖቻቸው ለጊዜው እንዲያቆሙ መወሰናቸው ተነግሯል። የጠቅላይ ሚኒስትር ኔታናዮ ጽህፈት ቤትም ኢራን በሚሳይል ጥቃቶችን የተኩስ አቁሙን ሦስት ጊዜ ጥሰዋለች በማለት መክሰሳቸው ተነግሯል። ይህ በእንዲህ እንዳለ ለ12 ቀናት በተካሄደው የእስራኤል ጥቃት 606 ሰዎች መገደላቸውን የኢራን ጤና ሚኒስቴር አስታውቋል። በሺ የሚቆጠሩ ሌሎች ደግሞ ስለ መቁሰላቸው ነው የሚነገረው። በእስራኤል በኩል የሞቱት ሰዎች ቁጥር ወደ ሰላሳ ገደማ ስለመሆናቸው ይነገራል። የቆሰሉትም ከሺህ በላይ ናቸው። ከተኩስ አቁሙ በኋላ የኢራንና የእስራኤል ከተሞች ትናንት ከሰዓት ጀምሮ የተለያዩ ጸጥታ እየታየባቸው ይገኛል። የአሜሪካው ፕሬዝዳንት በኢራንና እስራኤል መካከል ሲካሄድ የሰነበተውን ጥቃት ለማስቆም የሚያስችለውን የተኩስ አቁም ቀድመው ነበር ያወጁት። ነገር ግን ሁለቱም ሀገራት አንዱ አንዱን መክሰሳቸው አሁን ድረስ እንደቀጠለ ነው። የሁለቱን ሀገራት ዜጎች ተኩስ አቁሙ የሰላም ተስፋም ፈጥሮላቸዋል። ከግጭቱ ጋብ ማለት በኋላ የሁለቱ ሀገራት ከተሞች የሚያሳዩ ምስሎች ተለቀዋል። በሁለቱም በኢራንና በእስራኤል ከተሞች ሰዎች እንዳሻቸው ሲንቀሳቀሱ ታይቷል። ይህ በእንዲህ ሳለ የመንግስታቱ ድርጅት እስራኤል በእስር ቤት ላይ የፈጸመችውን ጥቃት ዓለም አቀፍ ሕጋዊ ጥሰት ነው ብሏል። እስራኤል ኢራን ውስጥ የሚገኘውን ኤቫን የተባለ እስር ቤት ላይ የፈጸመችው ጥቃት በዓለም አቀፍ ሕግ ላይ የተፈጸመ ከባድ ጥሰት ነው ሲል የመንግስታቱ ድርጅት ወቅሷል። ኢራን እንዳለችው እስራኤል በእስር ቤቱ ላይ በተያያዘው የእስር ቤቱ ክፍሎች ላይ የፈጸመችው ጥቃት ጉዳት አድርሷል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ጽህፈት ቤት ጥቃቱን አስመልክቶ በሰነዘረው አስተያየት ድርጊቱ የሕግ ጥሰት ነው ብሏል። ኤቨን እስር ቤት ወታደራዊ ተቋም አይደለም፣ ስለዚህ እስር ቤቱን ኢላማ ማድረግ የዓለም አቀፍ ህግ ጥሰት ነው ሲሉ የጽህፈት ቤቱ ቃል አቀባይ ታእሚን አልሂታን ጄኔቫ ውስጥ ለጋዜጠኞች ተናግረዋል። ኤቨን እስር ቤት የኢራን የፖለቲካ ተቃዋሚዎች የሰብአዊ መብት ተከራካሪዎችና ጋዜጠኞችን ጨምሮ በሺህ የሚቆጠሩ እስረኞች ይገኙበታል ተብሏል። የኢራን መንግሥት ቴሌቪዥን የተጠቀሱት የሀገሪቱ ፍትሕ መስሪያ ቤት ቃል አቀባይ አስገሃር ጆሃር እንዳሉት በእስር ቤቱ ላይ በተፈጸመው ጥቃት አንድ ሰው ተገድሏል፣ ሌሎች ደግሞ ቆስለዋል። ዶናልድ ትራምፕ ኢራን ከእንግዲህ የኑክሌር ልማቷን በፍጹም አታስበውም ብለዋል። ዶናልድ ትራምፕ እንዳሉት አሜሪካ በኑክሌር ተቋሙ ላይ የወሰደችው እርምጃ የኑክሌር ቦምብ ለመስራት የነበራትን እቅድ ሁሉ ሕልም ያደረገ ነው ብለዋል። እናም ከእንግዲህ ኢራን የኑክሌር መሣሪያን ለመስራት ሕልምም አይኖራትም ብለዋል። እንዲያውም አሉ ዶናልድ ትራምፕ ኢራን የዩራኒየም ልማቷም ይኖራል ብለን አናስብም ነው ያሉት። የኑክሌር ተቋሞቻችንን ለማደስ ደግሞ ቀድመን የተዘጋጀ ነው የሚል ምላሽ በኢራን በኩል ተሰጥቷል። ኢራን አሜሪካ ጥቃት ከሰነዘረች በኋላ የኑክሌር ተቋሞቿን ለማደስ ቅድመ ዝግጅት ላይ መሆኗን አረጋግጣለች። ኢራን በአካባቢው ያለው ውጥረት ተባብሶ በቀጠለበት በዚህ ጊዜ ባለፈው ሳምንት መጨረሻ በዩናይትድ ስቴትስ የአየር ጥቃት የደረሰባቸውን የኑክሌር ተቋማት ለማደስ ቅድመ ዝግጅት ማድረጉን አረጋግጣለች። ኢራን የኢራን የአቶሚክ ኢነርጂ ድርጅት ኃላፊ ሙሐመድ ኢስላም በመንግሥት ቴሌቪዥን ባስተላለፉት መልእክት እንዳሉት ሀገራቸው ጥቃት የደረሰባቸውን ተቋማት ወደ ሥራ ለማስገባት ቀድማ ተዘጋጅታለች። እነዚህ ዕቅዶች በምርትና ጥገና ሥራዎች ላይ የሚደርሰውን ማንኛውንም አይነት መስተጓጎል ለማስቀረት ታስበው የሚሰራ ነው ብለዋል። መሐመድ እስላሚ አክለውም ኤጀንሲው በአሁኑ ጊዜ በሶስቱ የኒኩሌር ተቋሞች ላይ የደረሰውን የጉዳት መጠን በጥልቀት በመገምገም ላይ ነው ብለዋል። የመልሶ ማቋቋም ሂደቱ የኢራን የኒኩሌር ዘርፍ ቀጣይነትን ለማረጋገጥ ለተደረገ ላለው ዝግጅት አካል መሆኑንም አስረድተዋል። አሜሪካ ከቀናት በፊት በኢራን ሶስት ዋነኛ የኑክሌር መስሪያ ቤቶችን ኢላማ ያደረገ ጥቃት ያደረሰች ሲሆን ይህም በቴህራንና ቴላቪቭ መካከል ወታደራዊ ውጥረቱን የበለጠ አግሞት ከአሜሪካ ጋር ጭምር ፊት ለፊት እንዲላተሙ እንዳደረጋቸው ይታወሳል። ቻይና አሁን ከኢራን ዘይት መግዛቷን መቀጠል ትችላለች ሲሉ ደግሞ ዶናልድ ትራምፕ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይና አሁን አሉም። ቻይና አሁን የኢራንን ነዳጅ ዘይት መግዛት ትችላለች ከእኛም እንደምትገዛ ተስፋም እናደርጋለን ብለዋል። ትራምፕ በዋይት ሃውስ በሰጡት ጋዜጣዊ መግለጫ ላይ ቻይና ከኢራን መግዛት እንደምትችል ነዳጅ ቢገልጹም ቻይና እሳቸው እንዲህ ባይሉም ምን እንደሚያስቆማት ግን ግልጽ አልነበረም። አክለውም ቻይናውያን ከአሜሪካ ብዙ ዘይት እንደሚገዙም ተስፋለን ብለዋል። የዶናልድ ትራምፕ ንግግር አሜሪካ ከቻይና ጋር ያላት የነዳጅ ዘይት ንግድን ለማሳደግ እንደ ግልጽ ግብዣና ጥሪ ተደርጎ ተወስዷል። በመጨረሻም ከሀገር የመረጥነውን አንድ ዜና እናቀርባለን። በኢትዮጵያ የጣሊያን አምባሳደር አውግስቶ ፖሊሳ በፌዴራል ቤቶች ኮርፖሬሽንና ዋንኮ ኢታሊ ጋር በመተባበር እየተከናወነ ያለውን የዘመናዊ ፕሩፋብ ሆም ፋብሪካ ተከላ ቅድመ ዝግጅት ስራ ጎበኙ። በኢትዮጵያ የጣሊያን አምባሳደር አውጉስቶ ፖሊሳ የፌዴራል ቤቶች ኮርፖሬሽን ዋና መስሪያ ቤትና በግብአት ማምረቻ ማዕከልና በአይነቱ እጅግ ዘመናዊ ሆኖ በሚገነባው የፕሪ ፋብሪካ የተዘጋጀውን አዋሳኝ የ10 ሄክታር ቦታ ላይ እየተከናወኑ ያሉ የቅድመ ዝግጅት ስራዎችን ጎብኝተዋል። እንዲሁም በኢትዮጵያ የጣሊያን ኤምባሲ ተቀዳሚ ጸሐፊው ጂዮቫኒ ዲዮኒዛ እንዲሁም የዋንኮ ኢታሊ በኢትዮጵያ አጋሮች የጉብኝት ተሳታፊ ነበሩ። የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ አቶ ረሻድ ከማል እንዲሁም ማኔጅመንታቸው ለአምባሳደር አጉስቶ ፖሊሳ ለተቀዳሚ ጸሐፋቸው ጂዮቫኒ ዲዮኒዝ አቀባበል አድርገውላቸዋል። የአምባሳደሩ የተቀዳሚ ጸሐፊ ጉብኝት ዓላማ በፌዴራል ቤቶች ኮርፖሬሽን እና በዋንኮ ኢታሊ ኩባንያ አካባቢውን ዘመናዊና ውጤታማነት የተረጋገጠ የፕሩፋብ ቴክኖሎጂን ወደ ኢትዮጵያ ለማምጣት የተፈረመው ውል ተግባራዊ ለማድረግ በኮርፖሬሽኑ በኩል እየተከናወኑ ያሉትን የቅድመ ዝግጅት ስራዎች ያሉበትን ደረጃ ለመመልከት ያለመ ነው። የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ረሻደ ከማል ተቋሙ ያለበትን ደረጃ አስመልክተው ማብራሪያና ገለጻም አድርገዋል። በተለይ ከዋንኮ ኢታሊ ጋር የተገባውን ውል እውል ለማድረግ የፕሪፋብ ፋብሪካን ወደ አገራችን ለማምጣት ኮርፖሬሽኑና ዋንኮ ኢታሊ አስፈላጊውን የቅድመ ዝግጅት ሥራ ማጠናቀቃቸውን ገልጸዋል። አምባሳደር አውጉስቶ ፖሊሳ በበኩላቸው በፌዴራል ቤቶች ኮርፖሬሽን የተመለከቱት ተቋማዊ አደረጃጀትና አቅም ከዋንኮ ኢታሊ ጋር የፕሪፋብ ፋብሪካን ለመትከል እየተከናወኑ ያሉ ስራዎች ስኬታማ እንደሚሆኑ ሙሉ እምነት እንዲያሳድሩ አድርጓቸዋል። የፌደራል ቤቶች ኮርፖሬሽን በኢትዮጵያ ለሚከናወኑ የቤት መርሃ ግብሮች ከገነባው ልምድና አቅም አንጻር ትክክለኛ ተቋም ነው ብለዋል። አምባሳደር አጉስቶፖሊሳ ለፕሮጀክቱ ሙሉ በሙሉ በአጭር ጊዜ ተግባራዊ እንዲሆን የተጠናከረ ድጋፍና ክትትል እንዲያደረጉ ያሉት አምባሳደር አውጉስቶ ፖሊሳ የፕሮፋይል ተከላውን ለማከናወን በፌዴራል ቤቶች ኮርፖሬሽን በኩል እየተከናወነ ያለው የቅድመ ዝግጅት ስራ በጣም ጥሩ በሚባል ደረጃ ላይ እንደሚገኝ ተመልክቻለሁ ብለዋል።